በአብ በወልድ በመንፈስ ቅዱስ ስም አምኖ ከአስማተ መለኮት ጋር በማስተባበር የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው እና ስለ ታማኝነቱ፣ ስለ ፍጹም ክብሩ ስለ ቅዱስ ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወቅቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነው እና አቤቱ እኔም ረቂቃኑን ግዙፋኑን ጠላቶች ጠላቶችን ድል እመታ ዘንድ በትሁት ስብ እና ሁኜ እኒህን ቃላቶች እጸል ያለው እንዲህ እያልኩኝ ኤኮስ አሜ ኤኪ ኤንካ ካዜ አርናኬ ኬም ካዮን ፒካጊሎ አስኤሎት አሶሙ አርኤም ያብስትጋ ፓኢርጋ ያብሲት ፌኤ ኤልካ ኢንካ ብዕላኪፍ አርኸሎ አውዝ እነዚህ የከበሩ ታላቅ ቃላትና የእግዚአብሔር ህቦ ስሞች በቅዱስ ሚካኤል እጅ የተገኙና በኤብራይጥስ ቋንቋ ከቃላቶች ሁሉ የበላይ እንደሆኑ የታወቀ የተረዳ ሆነ። ይህንን መጽሐፍ የጻፈ ሰው ይህን ህቦእ ስም ከመጽሐፍ አይለየው በንጹህ ከመጽሐፍ አይለየው በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ጋሻ መከታ ይሆነዋልና በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላኢ ዲያብሎስ ሰራዊቶች በአሸናፊው በእግዚአብሔር መቅሰፍተ መዓት ፈጽመው ይደምሰሱ አሚን። በቅዱስ ሚካኤል እና በቅዱስ ገብርኤል ጸሎት በዘጠና ዘጠኙ ነገደ መላእክትና በሃያ አራቱ ካህናተ ሰማይ በአርባቱ እንስሳም ጸሎት እርኩሳን መናፍስት ጸጋዋና ጋንን ትውደሙ፣ አሚን። የወልደ እግዚአብሔርን ቃል ወንጌል በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ስልጣን የተወገዙ ይሁኑ፣ አሜን። በነፍስ በስጋ በውስጥ በአፍአ ንጽህት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የምትሆን የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች እኩያን፣ መሰሪያን የዛር ውላጆች ሟርተኞች ፈጥነው ይወገዱ አሚን። በመዓልትና በሌሊት በቀትርና በሰዓት ከጧት እስከ ማታ ከማታ እስከ ጧት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናትም ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጢስ ተነው እንደ ጉም በነው ይጥፉ፣ አሜን። በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምህረቱ፣ ቸርነቱ፣ ይቅርታው ይምጣልን፣ አሜን። የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠህ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወመኝና ከሚጻረረኝ ረቂቅና ግዙፍ ጠላቴ በማልትም በሌሊትም እኔን አገልጋይህን ሁለተ ኪዳንን እንዲሁም ሕዝበ ክርስቲያኑን ለዘላለሙ ጠብቀን። አሚን። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስማምኜ ከሰይጣን ወጥመድ ለማምለጥና ከአጋንንትም ሁሉ ጸብ ለመዳን ይህንን አስማተ መለኮት ጸልያለሁ እንዲህ እያልኩኝ አኮ ኤኮስ አስሌ ኤፓ ኤንከምካም ኤፖካ ኤቦካ ኪሮም ለካ ለካፌኤ ሎኬ ወአርናኬ ጓ ወኣፍ ሶላ አስቤክ አበስኩ አሜ አወጽ ኤቃ አወፅ ካብ እሬው አርሃላዮን ያብሳላት ያብሳት ሳላት ያብ ሳት ፀ ፀ ፀ ፀ ፀ። አቤቱ በነዚህ ህቡኡና ሰጉር በሚሆኑ ስሞች እና የመላእክት ሁሉ አለቃ በሚሆን በቅዱስ ሚካኤል ጸሎት፣ ሁለተኛ ደስታን በሚያበስር በቅዱስ ገብርኤል አማላጅነት፣ ሶስተኛ በወላጅ እናትህ በቅድስት ድንግል ማርያም ይቅርታና ምሕረት ጠያቂነት እኔን አገልጋይህን ወለተ ኪዳንን እንዲሁም ህዝበ ክርስቲያኑን ከመከራ ስጋ ከመከራ ነፍስ ሰውረን። አሚን። የደህንነት መልእክተኛ ሚካኤል ሆይ ሰላም እልሃለሁ። ድሃውን የምትንከባከበው መልአክ ሆይ ሰላም እልሃለሁ። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እልሃለሁ። በመታመን ለለመነ ሁሉ ክንፈ ረድኤትህን የምትጋርድለት ሚካኤል ሆይ ሰላም እልሃለሁ። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነህ የምትደግፈው ሚካኤል ሆይ መልአክ ሆይ ሰላም እልሃለሁ። ያዘነውን የምታረጋጋው መልአክ ሆይ ሰላም እልሃለሁ። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት በአድንኖ ርዕስ ሰግደህ ይቅርታን የምታሰጥ ሚካኤል ሆይ ሰላም ልሃለው። የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኔን አገልጋይህን ወለተ ኪዳንን እንዲሁም ህዝበ ክርስቲያኑን እንዲሁም ኢትዮጵያ ሀገራችንን ከተጣቃ ማዕት ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። መንግስትህ ትምጣ። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ። በደላችንን የሚቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና ማታግባን ከክፉ ሁሉ አድንን እንጂ መንግስት ያንተናትና፣ ኃይል፣ ክብር፣ ምስጋና ለዘላአለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ያሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማህፀን ሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነው እና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ እና ምህረትን ለምኝልን፣ ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።